ኢራንን የከዷት አረቦች አስደንጋጩ የአቋም ለውጥ በመካከለኛው ምስራቅ፤ አረቦቹ ለምን ለእስራኤል ወገኑ? ይሄ የእስራኤልና ኢራን ግጭት ያላሳየን ነገር ያልገለጠልን ሁነት የለም። ባስ ብሎ ብዙዎቹ የአረብ ሀገራት ወደውም ሆነ ተገደው ለእስራኤልና አሜሪካ ድጋፍ እስከ ማሳየት ደርሰዋል። ጭራሽ ኢራን በቀጥታ ወደ እስራኤል ሚሳይል ስትተኩስ የተወሰኑ ሀገራት ከማውገዝ አልፈው እስከ መከላከልም ደርሰዋል። ነገሩ እጅግ ውስብስብ ቢሆንም ግን አረቦቹ ለኢራን ጀርባ ሰጥተው ለእስራኤል ስስ ልብ ያሳዩበት እውነት ዓለምን ሁሉ ያስገረመ ነው። አዲስ አገልግል በዛሬው ጥንቅሩ አረቦቹ ለምን ለእስራኤል እንደወገኑና ከጀርባቸው ምን እንዳለ አብጠርጥሮ ይዳስሰዋል። እስከ መጨረሻው አብራችሁን ቆዩ። እስራኤልና የአረብ ሀገራቱ ለዘመናት ጠላት ነበሩ። ኧረ እንደውም በመካከላቸው ብዙ ጦርነቶችም ተካሂደዋል። ከፖለቲካው ዓለም ግን አንዳንዴ ትልልቅ ጠላቶች ወዳጅ ሲሆኑ፣ ጥይት በተኮሱበት እጃቸው ሲጎራረሱ ማየት አዲስ ነገር አይደለም። የእስራኤልና የአረብ ሀገራቱ ወዳጅነትም እንደዛ ነው። የእስራኤል ባንዲራ በአረብ ሀገራቱ ለዘመናት በየአደባባዩ ሲቃጠል ማየት የተለመደ ነበር። የነገሩ መነሻ ደግሞ ፍልስጤምና አረቦቹ የእስራኤልን ሀገር የመሆንልውና የሚቃወሙ ይባስ ብሎም ከነመፈጠሯ አናውቃትም የሚሉ መሆናቸው ነበር። በ1947 ሁሉም የዩናይትድ ኔሽንስ አባል የአረብ ሀገራት የእስራኤልን ሀገር መሆን ቢቃወሙም ከሆሎካስት በኋላ ወይንም ብዙ የአውሮፓ ይሁዶች በናዚ ከተጨፈጨፉ በኋላ ብዙ አይሁዳውያን ፍልስጤም ላይ ሰፈሩ በ1948 ደግሞ የወቅቱ የእስራኤል ጠቅላይ ሚኒስትር ቤንጎሪዮን የእስራኤልን ነፃ ሀገር መሆን በይፋ አወጩ ነገር ግን በወቅቱ የአምስት አረብ ሀገራትን መሬት ይዘው ነበር ሀገር የሆኑ ይሄም ጦርነት አስነሳ እስራኤል ጦርነቱን አሸነፈ ነገር ግን ብዙ ፍልስጤማውያን በጦርነቱ ተፈናቀሉ። እስራኤሎች ይህንን ናቅባ ሲሉት አረቦች ካታስትሮፍ ወይንም መቅሰፍት ይሉታል። 700,000 ፍልስጤማውያን ተፈናቅለውበታል። ቀያቸውን ለቀው ተሰደዋል። አብዛኞቹ ወደ ተለያየ ሀገራት የተሰደዱ ሲሆን እንደ ዮርዳኖስ፣ ሊባኖስ እና ሶሪያ ይጠቀሳሉ። ለእነዚህ የአረብ ሕዝቦች አሁንም የእስራኤልን አገርነት መቀበል ከባድ ነው። ምክንያቱ ደግሞ ትላንት ፍልስጤሞች ላይ የሆነው ልክ ዛሬ እንደተደረገው ሁሉ ያስታውሱታል የፍልስጤሞች ስደትና ስቃይ እንዲሁም የአረብ ሀገራት ላይ መበተን እስራኤልን እንዲጠሏት አድርጓቸዋል የ1948 ጦርነት የመጀመሪያው ቢሆንም በ1956 የስዊዝ ጦርነት 1967 የ የስድስቱ ቀን ጦርነት 1973 የዮም ኪፑር ጦርነት 1982 የመጀመሪያው የሊባኖስ ጦርነት 2006 ደግሞ ሁለተኛው የሊባኖስ ጦርነቶች የተሰኙ ግልጽ ጦርነቶች ተካሂደዋል አረቦቹ ስሪ ኖስ የተሰኘ የጋራ ፖሊሲ ነበራቸው። ኖ ፒስ፣ ኖ ኔጎሲየሽን፣ ኖ ሪኮግኒሽን። ይህ ማለት ሰላም የለም፣ ድርድር የለም፣ የሀገረ እስራኤል መውቅና የለም የሚል ነው። በዚህ የተነሳ ደግሞ በተለያዩ የአረብ አባል ሀገራት ካርታ ላይ እስራኤል የምትባል ሀገር የለችም። ለአረብ ሀገራቱ ከእስራኤል ጋር መደራደር የሞት ያክል ነው። አሁን ግን ነገሮች እየተቀየሩ ነው። የማይካደው ሀቅ ግን አሁንም የእነዚህ የአረብ ሀገራት ህዝቦች ለእስራኤል ያላቸው ጥላቻ ያልተቀየረ ሲሆን፣ በየጊዜው በየአደባባዩ ድምፃቸውን ያሰማሉ። ጊዜ የማይቀይረው የለምና፣ አሁን አሁን አብዛኞቹ የአረብ አባል ሀገራት ለእስራኤል እውቅና ሰጥተዋል። ይህም ብቻ ሳይሆን አገራቱ የጋራ ግንኙነታቸውንም አሻሽለዋል። ብዙ ሺህ ፍልስጤሞች በሚያለቅሱበት ጋዛ እንኳን ብዙዎች አቋማቸው ግራ አጋቢ ነው። እነዚህ ለእስራኤል የተለሳለሱ የአረብ ሀገራት እንደ በፊቱ ወደ ጦርነትና ግብግብ ከመግባት ይልቅ ለሀገራቸው የሚጠቅመውን ሂሳብ ሰርተውና አመዛዝነው አንድ ነገር ወሰኑ። ለደህንነታቸው የምትጠቅማቸውንና የጋራ ጠላታቸው ኢራንን ለምትጠለው አሜሪካ ሲሉ ለእስራኤል ወገኑ። አሁን በአብዛኛው አረቦች ካርታ ላይ እስራኤል እውቅና ተሰጥቷታለች። እነዚህ የአረብ ሀገራትም በይፋ ከእስራኤል ጋር ግንኙነት ፈጥረዋል። ሀገራቱ ለምን ሀሳባቸውን ቀይረው ለእስራኤል ወገኑ? ከሀገራቱ መካከል ግብፅና ዮርዳኖስ ይገኙበታል። እነዚህ ሀገራት ከእስራኤል ጋር ድንበር ይጋራሉ። ቀድመው ስምምነት ላይ የደረሱትም እነዚህ ሀገራት ነበሩ። ወደኋላ ስንመለስ ከመጀመሪያው የአረብ እስራኤል ጦርነት በኋላ ግብፅ የጋዛ ሰርጥን ተቆጣጥራ ነበር። በተመሳሳይ ዮርዳኖስም ዌስት ባንክን ይዛ ነበር። ነገር ግን በ1967 ሁለቱም ሀገራት የያዟቸውን ቦታዎች እስራኤል አስለቀቃቸዋለች። ለመቀጠልም ዌስት ባንክን፣ ጋዛን፣ የግላን ተራሮችንና የግብፅ የሲናይ የባህር ሰርጥን ተቆጣጠረች። ሲናይ ለግብፅ የስዊዝ ካናል ለመቆጣጠር ወሳኙ ስፍራ ነው። ይህ ቦታ ደግሞ የዓለም እጅግ ጠቃሚው የንግድ መተላለፊያ መስመር ጭምርም ነው። ይህ ማለት እስራኤል የግብፅ ጉሮሮን ዘጋቸው። በዛ ጊዜ ታዲያ ግብፅ ኢኮኖሚያ ተንኮታኮተ፣ ተቸገረ። ብዙ ሀገራትም አሜሪካን ጨምሮ ለግብፁ መሪ ሳዳት ድጋፍ ለማድረግ ቃል ገቡ። ድጋፉን ሀገሪቱ እጅግ በጣም ፈልገው ነበር በጊዜው ምክንያቱም ሀገሪቱ እጅግ አስቸጋሪ ጊዜ እያሳለፈች ነበርና አሜሪካም ግብፅን ከእስራኤል ጋር እርቅ እንዲያወርዱና እንዲስማማ አድርጋ እርዳታውን ፈቀደች። ሳዳት ይህንን የሰላም ስምምነት ከእስራኤልና ከአሜሪካ መሪዎች ጋር አንድ ጠረጴዛ ዙሪያ ቁጭ ብሎ በደስታ ስምምነቱን ፈራ። ኤጅፕት ፕሬዝደንት አንዋር ሳዳት ኤንድ ኢዝራኤል ፕራይም ሚኒስትር ሜናኸም ቤገን ሳይንድ አ ፒስ ትሪቲ ኢን 1979። ከስምምነቱ በኋላ እስራኤል ሲናይን ለቀቀች። ወዲያው ግብፅ ወደ ቴልአቪቭ አምባሳደር ላከ። ከዚህ ስምምነት በኋላ ለዓመታት ግብፅ ከአረብ ሊግ ተባረረ። ብዙም ሳይቆይ የግብፁ ፕሬዝዳንት ሳዳት ተገደሉ። የእስራኤል ጥብቅ ወዳጅ አሜሪካ በአደራዳሪነት እስራኤልን ከአረቦች ጋር ማቀራረቧን ቀጠለች። ቀጣዩ ደግሞ ከዮርዳኖስ ጋር የነበረው ስምምነት ነበር። ዛሬ ሁለቱ አገራት ለእስራኤል ነዳጅ ያቀርባሉ። ዮርዳኖስም በተለየ የውሃ ፍላጎቷን የምታሟላው ከእስራኤል በምታገኘው ውሃ ነው። በእርግጥ አሁን ያለው የጋዛ ሁኔታ ግንኙነታቸውን ያሻክራል ተብሎ ይጠበቅ ነበር። በ2022 ተጨማሪ አገራት ዩናይትድ አረብ ኤሚሬትስና ባሬን ከእስራኤል ጋር ስምምነት ተፈራረሙ። ሞሮኮና ሱዳንም ተከተሉ። የእስራኤሉ መሪ ኔታንያሁ የእስራኤል አረብ ጦርነት ለአንዴና ለመጨረሻ ጊዜ ቆሟል አሉ። ኤምባሲዎች ተከፈቱ። ከእስራኤል ቀጥታ አየር በረራዎች ተጀመሩ። 2022 ብቻ ወደ 1 ሚሊዮን ገደማ ተሳፋሪዎች ከዩናይትድ አረብ ኤሚሬትስ ወደ ቴልአቪቭ ተጓጉዘዋል። ሁለቱ ሀገሮች መካከልም የንግድ ትስስሩ የበለጠ ጨምሯል። ስምምነቱ ኢኮኖሚውን በማነቃቃት በኩል ለሁሉም ሀገራት ጠቃሚ የሆነ ይህ ደግሞ ሌሎችን የአረብ ሀገራት ትኩረት ሳበ። ባለፉት ዓመታት እንኳን የሳውዲና የእስራኤል ፖለቲከኞች በይበልጥ ተቀራርበዋል። እንደውም የእስራኤሉ ጠቅላይ ሚኒስትር ኔታንያሁ በድብቅ ሳውዲ አረቢያን ጎብኝቷል። በመቀጠልም የእስራኤል ከፍተኛ ሚኒስትሮች በግልጽ አገሪቱን ጎብኝተዋል። ነገር ግን በፍልስጤምና እስራኤል የድንበር ጉዳይ ሳውዲ በግልጽ ከእስራኤል ጋር አልተነጋገረችም። ከአሜሪካ ጋር ግን ተነጋግረናል ብላለች። በእርግጥ ሳውዲ በዋናነት ስምምነቱን የፈለገችው ከአሜሪካ ጋር በጦር መሳሪያና በኒክሌር ዘርፉ ድጋፍ ለማግኘት እንጂ በጋዛ ጉዳይ ተስማምት አይደለም የሚሉም አሉ። ነገር ግን ጥቅምት 7 2023 ሐማስ እስራኤልን ሲያጠቃ እስራኤልም ጋዛን ወረረች። ይህ ደግሞ ሁሉንም ነገር ቀጥ አደረገው። በፍልስጤን ምድር ሰላምና መረጋጋት እንዳይመጣ ጨዋታ የሚጫወት ሌላ የውጭ ኃይል አለ። የመካከለኛው ምስራቅ ራስ ምታት ኢራን የኢራን ኢስላሚክ ሪፐብሊክ መሪ አያቶላህ አሊ ካሚኒ ለዓመታት እስራኤልን ከዓለም ካርታ ለመፋቅ ያልፈነቀሉት ድንጋይ ያልወጡት አቀበት ቁልቁለት የለም። ኢራን እስራኤልን በድሮንና በሚሳኤል ከማስፈራራት ጀምሮ በኒክሌር እስከ ማሸበር ደርሳ ነበር። ይህ ደግሞ እስራኤልን ብቻ ሳይሆን ሌሎች የአረብ ሀገራትን ጭምር የሚያስፈራ ነገር ሆኖ አልፈዋል። የአረብ ሀገራቱ ኢራን መካከለኛው ምስራቅ መቆጣጠር ትፈልጋለች ብለው ይሰጋሉ። እንደ ማሳያ የሚያነሱት ደግሞ ኢራን በሁሉም ሀገሮች የምትረዳቸውን አማጽያ ነው። የፍራቻ ደግሞ አገራቱን ይበልጥ ከእስራኤል ጋር አቀራረባቸው። የጠላት ጠላት ወዳጄ ነው በድጋሚ ተፈጸመ። አሁን ጠንካራ ወዳጅነት ፈጥረዋል። አረቦቹ አሜሪካና እስራኤል። በዚህ ደግሞ አሜሪካ ከ30 ሺህ በላይ ወታደሮች በተለያዩ የአረብ ሀገራት ማስፈር ችላለች። ሚያዚያ 13 2004 ኢራን እስራኤል በሶሪያ የኢራን ኤምባሲ ላይ ለፈጸመችው ጥቃት አጽፋ እስራኤልን አጠቃች በዚህም ከ300 በላይ ድሮንና ሚሳይሎችን ወደ እስራኤል አስወንጭፋለች ነገር ግን እስራኤል ከተለያዩ የአረብ ሀገራት ጥቃቱን ለመከላከል ድጋፍ አገኘች በዛም ምሽት ዮርዳኖስ ኤምሬትስና ሳውዲ በቀጥታ ለእስራኤል ጥሩ ድጋፍ አደረጉ በተጨማሪም ባህሬን ኳታርና ኢራቅም ተሳተፉ ምክንያቱም የአሜሪካ ጦር በእነዚ ሀገራት ሰፍሮ ነበርና በአሁኑ ግጭትም በተመሳሳይ ብዙዎቹ ከእስራኤል ጎን ተሰልፈዋል። እነዚህ የአረብ ሀገራት የእስራኤልን የጋዛ ፍላጎት ወደዱትም ጠሉትም የግድ ለእስራኤል ድጋፍ የሚያደርጉበት አንድ ትልቅ ምክንያት አለ። ዩናይትድ ስቴትስ ኦፍ አሜሪካ ከአሁኑ ግጭትም ሆነ ከጥቅምት ሰባቱ የሐማስ ጥቃት እንዲሁም የእስራኤል አጸፋ ጦርነት በጋዛ ትልቁ ጥያቄ የሚሆነው እነዚህ የአረብ ሀገራት ጦርነቱን ይደግፉታል ወይስ አይደግፉትም የሚለው ነው። ምክንያቱም ፍልስጤሞች ተገፉ፣ ተሰደዱ ብለው ለዘመናት እስራኤልን ቁም ስቅል ሲያሳዩ ነበርና። ነገር ግን አሁን በዛ አቋማቸው አይገኙም። መልሱ በፖለቲካ አይን ለብዙ የአረብ ሀገራት ከእስራኤል ጋር ወዳጅ ለሆኑ አስቸጋሪ ነው። በተመሳሳይ ግን በዚህ ጦርነት መቀጠል ምክንያት ከዚህ ስምምነት የሚወጡም ሊኖሩ ይችላሉ ተብሎ የሚጠበቁ ነበሩ። ነገር ግን እንደዛ አልሆነም። ዓለም በጉጉት እየተመለከተ ያለው ነገር ቢሆን ይሄ ግጭት መቼ መልኩን ይቀይራል የሚለው ነው። ያሞኔ ግን ኢራን ምንም ብቻዋን ብትቆምና ብትጎዳም እስከ መጨረሻው ተናንቃ ቆማለች። ለዚህ ሁሉ መፍትሄና ለኢራናውያን፣ ለፍልስጤማውያን፣ ለእስራኤላውያን እንዲሁም ለጎረቤት ሀገራት የሚጠቅም አንድ ወሳኝ ነገር አለ። ሰላም ለሁሉም ሰላም እንመኛለን። ሆኖም ግን ኃይል የዚህ ዓለም ወሳኙ ነገር ነው። አሰላለፍ በየጊዜው ይቀያየራል። የትኛውም ሀገር የራሱን ጥቅም እንደሚያስቀድም ደግሞ እነዚህ ሀገራት ማሳያ ናቸው። አብራችሁን ስለቆያችሁ ምስጋናችን ከልብ ነው።